በህልም ው ኤፍታህ ሙሉ ወይም ወለት ተማሪያም የምትባል መምህር በተደጋጋሚ ድመት አያለው። አንድ ጊዜ በጣም ወገቧ የተቆረጠ ጥቁር ድመት አየሁኝ። ነው እንግዲህ ወገቡ የተቆረጠ እንስሳ ማነው? ድመት ማየት ቁርጥ ውሳኔ ወስናችሁ ካጠገባችሁ ልታርቁት የሚገባ እንደሆነ የሚመጠምጣችሁ የቅርብ ሰው አለ ው ድመት በሚለው ነው የምወስድላችሁ። ድመት ከእናንተ አጠገብ ያለ አብሯችሁ የእናንተን ጥቅማጥቅም የሚበላ የሚወስድ፣ የእናንተ የሆነውን ነገር የሚጋራ ሰው ማለት ነው። ወግቡ ሲቆረጥ ካያችሁ አንድ የሆነ በጣም የተናደደበት ጨርሶ ተስፋ የቆረጠበት ጉዳይ አለ። ከእናንተ ላይ ሲሄድ ካያችሁት እንኳንም ይሄደላችሁ። ሲመጣ ካያችሁት ግን ጥሩ አይደለም ማለት ነው ትርጉሙ አባቴ ሌላ ሚስት ቅድም ህልማ ላይ የሚላል አጫጭሮቹን አልፋችኋለሁ። ኃጢአት፣ አንድ ነገር አትደጋግሙ ባካችሁ። ምንድን ነው ኮፒ ፔስት ማድረግ። በህልሜ ያየሁት መምህር፣ ሁለቱንም እግሬን እባብ ነከሰኝ፣ ውስጥ እግሬን ምንድን ነው ይላል። ሁለቱን እግርሽን እባብ ከነከሰሽ መፍትሄ ያጣሽበት አንድ የሆነ ስራ ወይም የሆነ ጉዳይ ውስጥ ነሻለሹ ማለት ነው። ስለዚህ ሰው ማማከር እርዳታ ያስፈልግሻል። አንድ እግር ቢሆን እንደምንም ብለሽ ተነስተሽ፣ በመንፈሳዊ ህይወትም ለመብርታት ወይም በዓለማዊ በሆነ ገንዘብ በምንም ለመጠንከር መሞከር ይቻል ነበር። ሁለት እግርሽ ከሆነ ግን እርዳታ ያስፈልግሻል ማለት ነው። የቤተሰብ የባዕድ አምልኮ፣ የዛር መንፈስ፣ ሁሉም ነገር ዘጋግቶብሻል። እባብ መሆኑ ያ ነው። ሁሉ ነገር ስለዘጋጋብሽ የጸልዩልኝ የማለት እርዳታ ያስፈልጋል። ደስታ ይላል ስምሽ፣ ክርስትና ስምሽ ንጻፊላቸውና ስምሽን ወስደው እንዲጸልዩ አድርጊ። በጣም ከባድ ችግር ውስጥ እንዳለሽ ነው የሚያሳየው። ከባድ ችግር ውስጥ ነሻለሹ። መንከስም በራሱ ሁለት እግርን መንከስ በራሱ በሄድሽበት ቦታ ሁሉ ላይሳካልሽ አድርጎ እየዘጋጋብሽ እንደሆነ የሚያሳየው። ራስሽን ጠብቂ። እኔ ህልማ ላይ ጭራሽ ምንም ነገር ይህን እንዲሁ አንድ ነገር መደጋገም ምን ያደርግላችኋል ባካችሁ? Isso. እሺ ዘይድ ወለተ ማርያም ማራናት የምትባልህት፣ እኔ መምህር ዛሬ በህልሜ የሆነ እርሻ ቦታ ሄጄ ስራ ለመስራት አስቤ ጫማሽን አውልቂ ይሉኝ ይሉኝና ሳወልቀው ሁለት ጫማ ነው አንዱ ጥቁር ሁለት አይነት ነው ለማለት። መቼም ጫማ አንድ የለም፣ ሁለት አይነት ጫማ ነው። አንዱ ጥቁር ነው፣ ከላይ ያለው ከውስጥ ያለው ነጭ ነው። ፍታልኝ። ምንድን ነው ከላይና ከውስጥ ማለት? አንዱ ጫማ ነው ከላይና ከውስጥ ወይስ ሁለቱም ነው? ይቅርታ፣ አፈችልኝ። ሁለት የተለያየ እግር ማለት ሁለት የተለያየ ከለር ያለው ጫማ ማድረግ ጥሩ አይደለም። በሕልም ግን አንዱ ጫማ ላይ ከሆነ ሁለት አይነት ከለር ያለው አንድ ሊፈታ የሚገባው መንፈሳዊ ህይወት አለ ማለት ነው። አንድ ጫማ ላይ ከሆነ ሁለት ጫማ የተለያየ እግር ከሆነ ግን በትዳር ላይ ከሆነ ከባለቤቶች ጋር ወይም ከቤተሰቦች ጋር እርግጥ፣ ያው ጫማ ብዙ ጊዜ ትዳር ነው፣ ጓደኛ ነው፣ እጮኛ ነው እና ልታስቢበት የሚገባ አንድ አይነት ለማድረግ የሚገባ ነገር አለ። አለበዚያ ግን የኔ ነው ብለሽ ተስፋ አታድርጊ። ይሄ ሰው ማለት ነው። በጣም የተለያየ ዓለም ውስጥ ነው ያላችሁት። የተለያየ ሁኔታ ውስጥ ነው ያላችሁት። አንዳንድ ጊዜ አንዱ ጫማ ክር ያለው፣ አንዱ ጫማ ክር የሌለው፣ አንዱ ዝም ብሎ ጥልቅ የሚደረግ፣ አንዱ ደግሞ የሚታሰር ጫማ አድርገው የሚሄዱ ሰዎች የሚያየው አሉ አንድ እግር ብቻ ደግሞ የሚያረጉ ሰዎች አሉእና ብቻኝነትን የሚያሳየው አንድ እግር ግን ሁለት አይነት የተለያየ ጫማ ማድረግ እንግዲህ ድስት ግጣሙን አያጣም እንደሚባለው አይነት ነገር አልሆነልሽም ግን ነው ማለት ሳይሆን ሱባኤ ትይዥበት ይገባል ይሄ ነገር ምንድን ነው? የአንቺ ሀሳብ ሌላ ነው፣ የእሱ ሀሳብ ሌላ ነው አይገናኝም ማለት ነው። ግን ከላይ ሲመጣ ምን ይላል? እርሻ ነው። በህልሜ የሆነ ትልቅ እርሻ ቦታ ሄጄ ለመስራት አስቤ ጫማሽን አውልቂያሉኝ ነው። ስለዚህ እርሻው ጥሩ የሆነ እድል ከፊት በጣም መልካም የሆነ ኃላፊነት ውስጥ የምንገባበት ትዳርም ህይወትም ሊሆን ይችላል ጫማሽን አውልቂ ሲሉሽ ግን ጎንበስ ብለሽ ጫማሽን ልታወልቂ ስትሞክሪ ሁለት አይነት የተለያየ ከለር መሆኑ ደግሞ የሚያሳየው ሌላ ትርጉም ነው ያለው። አሁን አድገሹ የነበረውን አለማወቅ ማለት ነው ላይሽ ላይ የነበረውን ነገር አለማወቅ ልታወልቂ ስትይ ነው። ስለዚህ ወደ ስራ አለም ወይም ወደ ትዳር አለም ለመግባት ስትሞክሪ፣ መጠናናት እንደሚባሉ አይነት ነገር ቼክ ማድረግ የሚገባሽ አንድ የሆነ ጉዳይ አለ ማለት ነው። እሺ እንዳለ ሌላ ነው። አባቴ ሌላ አቤት። እንደው አንድ ጽሁፍ ኮፒ ፔስት እያደረጋችሁ ስርጭት ነው የሚለው፣ በህልሜ በተደጋጋሚ የማየው አዲስ የሰራሁት ቤቴ ስሄድ ይጠፋብኛል። ሁለተኛ ደግሞ ብዙ ጊዜ ይጠፋብኛል። እሺ ዋያ የሚል ነው ዋያ ሰማንያ ስምንት አዲስ ቤት ትሰራለች። ከዛ ደግሞ ቤቷ ይጠፋባታል ስለዚህ ያለ ፕላን ያለ እቅድ እንዲሁ ዝም ብሎ ቤት መስራት በአሸዋ ላይ እንደተሰራ ቤት ይለዋል መጽሐፍ ቅዱስ። አንድ ሰው ቤቱን ሰራ፣ በአሸዋ ላይ ቤቱን ሰራ፣ ንፋስም ነፈሰ፣ ጎርፍም ጎረፈ፣ ያን ቤት አልተገኘም ይላል። አንዱ ቤት ሰራሁኝ ብሎ አንዱ አሸዋ ላይ ሲሰራ ንፋስ ይወስድበታል፣ ሲወሰድ ያየዋል። አንዳንዱ ደግሞ የሰራውን ቤት ራሱ ልካ ሆናችን እንዳልሽው ቤቱ ይጠፋበታል እና ብዙ ጊዜ ያለማስተዋል እንዲሁ በጭፍን ምን ሄድበት ህይወት ነው። ቤት ማለት ሱስን ሳያስወግዱ ጸባይን፣ አመልን፣ ችግርን ሳያስወግዱ ወደ ቅዱስ ቁርባን ወደ ንስሐ አስር ጊዜ መመላለስ፣ ከንስሐ በፊት አደለም ቅዱስ ቁርባን አደለም ቅዱስ ቁርባን። ከንስሐ ሁሉ በፊት የሚቀድም ነገር አለ። እሱን ጸባይን ማስተካከል መግራት ይቀድማል። ስለዚህ ጠፍት የሚልብሽ ቤቱ የሰራሹ ቤት የሚጠፋው፣ ቤቱ ጥሩ ሆኖ ሳለ የሰራሹን ግን ማስቀመጫ ቦታ የለውም ማለት ነው። ማሳረፊያ ቦታ አልሰራሽለትም። ስለዚህ ልቦናሽ ውስጥ የእግዚአብሔር ቃል እንዳይቀመጥ ተረጋግተሽ እንዳትቀመጪ ቢዚ ያደረገሽ የስራ የሆነ ጉዳይ ይኖራል እና ያንን አስቢበት ወደ ልብሽ ተመለሺ አሁንም እንደማለት ነውና ቤት ልቦና ነው። አንዳንድ ሰው በር ጠፋብኝ ይላል። ወደ ቤት ስመጣ በር የሌለው ቤት ይሆንብኛል ግን የራሴ ቤት ነው ይላሉ እና አንዳንዱ ደግሞ ቁልፉ ጠፋብኝ መክፈት አልቻልኩም፣ የያዝኩት ቁልፍ ደግሞ የማይከፍት ይሆንብኛል ይላሉ። ይህ የሚያሳየው በተውሶ የሆነ ትዳር፣ ለምሳሌ ቤተሰብ የሚያመጣው ትዳር እስቲ ሞክሪ አግቢ ቁጭ ከምት ምናምን ተብሎ ትዳር ይመጣል። ከዛ ሌላ ችግር ውስጥ ትገባላችሁ። ባህሪው ጸባዩ፣ ሁሉ ነገሩ ሳይጥና እሷም ሳትጠና አንተ የምትሆን ማለት ወንድ የምትሆን ሁሉ ነገሩ ሳይስተካከል በጥድፊያ የሚገባበት ትዳርና ህይወት ወይም ስራም ሊሆን ይችላል እቅድም ሊሆን ይችላል፣ መጨረሻው ላይ ጥሩ አይመጣም። ውሉ ወይም ጫፉ ወይም ቁልፉ ወይም በሩ መግቢያው ከጠፋባችሁ የግዴታ እንደገና ቤቱ የእናንተም መሆኑ ማረጋገጫ ከሰዎች ጋር መታችሁ ውስ ይውልኝ ማለት ያስፈልጋልና ብዙ ትርጉም አለው። ይህ እንዴት ኖርሶ ማግኘት የሚቻለ ምግብ መምህር ሁሌም እንጀራ ሁሌ እንጀራ ጋግራለው። ከዛ ጥሩ እንጀራ እየጋገርኩኝ ከቆየውን ግማሹ ስደርስ እንጀራው ይቆራረሳል ይላል። መዲ መዲ ነው መዲ የድንግል ማርያም የድንግል ልጅ ይላል። እንጀራ ጋግራለው ግን እንጀራ ይቆራረስብኛል ይላል። ከምጣዱ ስታወጩ ነው ወይም ሚቆራረሰው የሚለውን ነገር ለይልኝ ከምጣዱ ከሆነ ስራ ቦታ ላይ ወይም ደግሞ ገንዘብ ልታገኝ የምትችበት ቦታ ላይ የሚያባክንብሽ ሰው አለማት ወይ ደግሞ የራስሽ እጅ ከዛ ከምታመጭ ቦታ ላይ ችግር አለበት። ጥሩ እንጀራ ተሰጥቶሻል፣ ወይም ደግሞ አንድ የሆነ ገንዘብ የምታገኝበት ወይም ህይወት የምትኖሪበት አንድ ጥሩ እድል አለ፣ ግን መነሻው ላይ የሚያባክናል። እዛው ያለበት ቦታ ለምሳሌ በምሳሌ ንጋችሁ ሆቴል ያላት ወይ የሆነ ንግድ ቦታ ያለው ሰው ካሽር ቀጥሮ ወይ ሰራተኛ ቀጥሮ የሚሰራ ከሆነ ሰው እርሱ መነሻው ላይ እዛ ቦታ ላይ ይባክናል። እንጀራው እንግዲህ ገና ከምጣድ የሚቆራረስ ከሆነ ሌላው ደግሞ ትዳርሽን ገና እንደጀመርሽ። እንጀራ ብዙ ጊዜ በኑሮ ነው የሚመሰለው፣ በትዳርም ይመሰላል። ብዙ ጊዜ ትዳር ጉልቻ ነው፣ ግን እንጀራ ከሆነ ደግሞ ኑሮ፣ ትዳር ትዳር ሲባል ደግሞ በኑሮ ውስጥ ሆኖ የተመቸ ህይወት ማለት ነው። ግን እንጀራው ጥሩ እንጀራ እጋግራለሁ፣ ከቆየሁኝ ግማሹ ግማሽ ስደርስ እንጀራው ይቆራረሳል ይላል። ግማሽ ማለት ምን ማለት እንደሆነ አልገባኝም። ግማሽ ስደርስ እያሰፋሹ ነው ወይስ አውጥተሹ በሰፌድ ወደ መሰቡት ስቶች ነው የሚለውን ነገር አልገለጽሽልንም። ብዙ እንደዚህ ጥር ታርጉት። ግን ዞሮ ዞሮ እንጀራ መቆራረስ ገና ከመጣዱ ከሆነ ጥሩ አደለም። አምጥታችሁ ደግሞ ካስቀምጣ ቤት ካስገባችሁት በኋላ ደግሞ ከሆነ ሰላቢ አለ ማለት ነው። ቤት ውስጥ የሰላቢ መንፈስ ለቤታችሁ ውስጥ አለ። ቤቱ ጸበል ያስፈልገዋል ሊረጭ ይገባል ማለት ነው። ሻባቴ ሌላ ሚስጣቤ። በህልሜ መምህር ነጭ እርግብ የተዘጋ መስኮት ላይ ከላይ ቁጭ ብላ፣ እኔ ከውስጥ ነኝ ለመዳበስ እየሞከርኩኝ ደስ ብሎኝ መስኮቱን ተከፍቶ ነጭ እርግብ ናት የምሰግድበት ቦታ ላይ ፊት ለፊት መስኮቱ ላይ ነው ይላል። እርግብ በመንፈስ ቅዱስና በመላይክት ነው የሚመሰለው፣ በድንግል ማርያም ትመሰላለች። መልካም ዜና የሚል ነው እንግዲህ። መስኮት ላይ ከመጣ ቁጭ ካለች መልካም ዜና፣ ጥሩ ዜና አለሽ፣ እግዚአብሔር የጎደለው ነገር ሊሞላ ጥሩ የምስራች አለሽ ማለት ነው። ደስ ይላል። በጣም ጥሩ ነገር ነው። ማራናታ ቅዱስ ሩፋኤል ወዳጅ የምትነሽ እንኳንም እንዲህ አይነት እና ደግሞ የሆነ ሚታየኝ ያለ ደግሞ ሌላ ነው። እሺ በሕልሜ ጥቁር ድመት ይላል ኤልዳና። አረ ይሄን ቅድም ብዬዋለሁ። ዛሬ በሕልሜ እናቴ ያንተን የአንተን ትምህርት እንድትሰማ ስለማመጣት ብዙ አትድከሚ ድሮ ጨሌ የምገብርበት እንጨት ቆርጫለው ስትለኝ እሳይ እግዚአብሔር ይመስገን አልኳት ምንድን ነው የምገብርበትን እንጨት ቆርጫለሁ ስትለኝ እሳይ እግዚአብሔር ይመስገን አልኳት ከዛም እኔና አንቺ ቀስ ብለን እንማማራለን ስላት አድርኩኝ ይላል በጣም ጥሩ ነው እግዚአብሔር የእናትሽን ልቦና ያራራልሽ እንደሚቀበሉሽና መፍራት እንደሌለብሽ ማሳያ ነው እናትሽን ስለዚህ ትምህርት ጉዳይ አዳምጪ ብላት ምን ትለኛለች እምቢ ትለኝ ይሆን እያልሽ ፈራ ተባያርሽ ከሆነ ግዴ ልማት ትፍሪ ዝም ብለሽ ተንፍሾ ማለት ነው። ጥሩ ነገር ነው። እኔ ኦርቶዶክስ ተዋህዶ ልጅ ነኝ የሚል ነው ያሁን ያነበብኩላችሁ። መምህር የኔ ብዙ ህልም አለኝ ጻፊዋ ታዲያ። እሺ ማርቲ የሚል ሟች እህቴ ሁለት ወጣት ልጆች አላት። ትልቋ ልጇ ህልም ነው። ትልቋ ልጇ ያሳዝናታል በጣም በጣም ታዝንበታለች፣ ግን አንተ ቆይ አለችና እሱን ታናሽ ወንድም አንጠልጥላ ወሰደችው። ግን ስትወስደው አሁን ባለበት እድሜ ሳይሆን ሶስት ዓመት ሆኖ ያለ ይመስለኛል። ነው ህልም ነው። እኔ እኮ አንዳንድ ችግር የምታወሩ ነው ይመስሉ ስትጀምሩት ሌላ ጉዳይ ከሆነ ህልም ከሆነ ህልም ብላችሁ ጀምሩ። ህልም ነው ብላችሁ ጀምሩ። ሟች እህቴ ሁለት ወጣት ልጆች አላት። ትልቋ ልጇ ያሳዝናታል፣ በጣም ታዝንበታለች። ግን አንተ ቆይ አለችና የእሱን ታናሽ ወንድም አንጠልጥላ ወሰደችው። ግን ስትወስደው አሁን ባለበት እድሜ ሳይሆን ሶስት ዓመት ላይ ነው። እህትሽ በልጆቿ ላይ ታደላ ነበረ፣ ታዳላ ነበረ። እና በጣም ስለሚያስቸግራትና ስለሚያሳዝናት አንደኛውን ልጇን በማብላትም፣ በማጠጣትም፣ ፍቅር በመስጠትም፣ በምንም ከእሷ ጋር ተጣብቆ ስለነበረ እንግዲህ የፍቅር ልዩነት ወይም ደግሞ የአስተዳደግ ልዩነት በሁለቱ ልጆች መካከል ላይ ተፈጥሯል ማለት ነው። የባህሪ ልዩነት ካለባቸው ይሄ ከእናቱ ጋር አንጠልጥላ የወሰደችው እናቱ አንጠልጥላ የወሰደችው ልጅ ከእናቱ ጋር በጣም ክሎዝ በነበረበት ጊዜ አንድ የሆነ ችግር ሳይገጥም አይቀርም። አንጠልጥላ ከወሰደችው ችግር አለ አሁን ከሆነ እንግዲህ ሟች እህትሽ ልጁን ብድጋጋ ከወሰደችው ከእሷ የመጣው መንፈስ መወር በብዛት ጥብቅ ስለነበረ ከእሷ ጋር ጥሩ አይደለም፣ ህልሙ ግን። በህይወት ካለና አሁን ከአንቺ ጋር ካለ ትንሽ ልጅ ከሆነ ቅዱስ ቁርባን እንዲወስድ አርጊው፣ የሚሰማሽ ከሆነ ካልሆነ ደግሞ ህልሙን ንገሪውና፣ ይህንን ፍቺ ንገሪው። እዚህ ደቂቃ ላይ ግባና አዳም ጥበዩ፣ እኔ አሁን መልዕክት አስተላልፍለታለሁ። እድሜው ስንት እንደሆነ ባላቅም፣ ይሄ ህልም የሚያሳየው ከእናትህ የመጣ መንፈስ አንተን ሊወስድህ እንደፈለገ እና የሆነ ችግር ሊፈጥርብህ እንደፈለገ ያሳያል። እና ሱስም ካለብህ ከሱስ እንድትላቀቅ እንስሐ እንድትገባ ወደ እግዚአብሔር እንድትቀርብ የሚያስገድድ ህልም ነው ያየችልህ። አክስትህ እንግዲህ አንቺ ማርታ አክስቱ ነሽ ማለት ነው። ሜሪት ነው ሜሪት ሜሪት በርነህን ስምሽ ለየት ይላል ትንሽ። እና እባክህን ከእናትህ የመጣው መንፈስ አንተ ላይ ተጽዕኖ ይፈጥርባሃል እና እንዳትጎዳ ወደ እግዚአብሔር ቅረብ የሚል ነው። እሺ፣ እኔ ያየሁት ህልም ይላል ኤፍጂ። እኔ ያየሁት ህልም ፈተና እየተፈተምኩ ይመስለኛል ወርቂቱን ወረቀቱን ወረቀቱን ወረቀቱን ለማለት ነው ልጽፍ ስል ይበላሽብኛል። ምንድን ነው ግን ይላል ለፈተና መቀመጥ በሕይወት ውስጥ የሚመጣ እንደሆነ ልናልፎ የሚገባ ከእግዚአብሔር የሚሆን ከሰይጣን የሆነ ነገር አለ። የተጋረጠብን ፈተና ላይ መቀመጥ ማለት አንድ ልናሸንፈው ልንታገለው የሚገባ አልፈነው ጥሰነው ልናልፈው የሚገባ የህይወት ቻሌንጅ ወይም ደግሞ ፍትጌ አለ። ስለዚህ ወረቀቱ ልጽፍ ስሞክር ግን ይበላሽብኛል ለሚለው፣ ስለዚህ ፈተናውን ማለፍ ስላልቻልሽ ስዕለት መሳል አለብሽ። ብዙ ጊዜ እንደዚህ ነገር ካለ አቤቱ ጌታ ወይ እርዳኝ፣ አግዜኝ ብሎ ስዕለት መሳል ያስፈለ በሕልም አንድ የሆነ ነገር ስትሰሩ ሲበላሽ ካያችሁ ስዕለት ነው ወዲያውን የሆነ ስትሞክሩ እንትን ስትሉ ልትቀጥሉ ስትሉ ወይ ፈተና ስትቀመጡ ስትወቁ፣ እየተራምዳችሁ ያለ ስትወድቁ፣ ጫማ ክር ሲፈታባችሁ አሁን ስታስሩት፣ እንደዚያ ነገር ካያችሁ ስለተስላችሁ እግዚአብሔር ሆይ እባክህን ይህን ነገር እንዲያርግልኝ ብሎ ለእግዚአብሔር መንገድ ያስፈልጋል። ከእናንተ አቅም በላይ የሆነ ከእግዚአብሔር እገዛ የሚያስፈልጋቸው አንድ ነገር ውስጥ ያላችሁት ማለት ነው። ዛሬ ይላል ሸዋ ፀሐይ መስ ሸዋ ፀሐይ ወርቁ ነው። ሸዋ ፀሐይ ወርቁ ዛሬ የቤተክርስቲያን ፕሮግራም ያለ ይመስለኛል እና እኔም ሳላ ፀዳ አልሄድም ብዬ ቤተክርስቲያን የተበላበትን አጣጥቤ አጽድቼ ወደ መቅደሱ ስገባ አንድ ቄስ ያለው ያየሁት ነገር መጥፎ ስለሆነ እደነግጥ ይደነግጥ አለው ለማለት ነው ያለው። ልመጣ ስል ሰውየው ልክ እንደ ማግኔት ሲስበኝ አያለሁ። ይሄ መተት ነው እልና ለማምለጥ እታገላለሁ። ምንድን ነው ነው የሚለው። እሺ ሲጀምር ምን እንደሆነ ባይገባኝም፣ እቃ ማጠብ፣ ሳህን ማጠብ፣ ምን ማጠብ በትዳር ላይ ያሉትን ችግሮች ማስወገድ ነው። የበላንበትን ትሪ ስናጥብ ካየን፣ ሳህናችንን ኩባያ ስናጥብ ካየን ደግሞ እኛ ጋ ነው ችግሩ ማለት ነው። ይሄ የምታጥበው ሰውዬ ወይም ነው ችግሩ። እቃ ማጠብ በህልም ብዙ ጊዜ የበላንበትን እቃ ማጠብ ማጽዳት የሚገባና እንዲሆነ ጉዳይ አለ። ከእያንዳንዱ ውሏችን ውስጥ ልናስብበት የሚገባ ነገር አለ። ወደ ቤተክርስቲያን ሄዶ ቄስ ማግኘትና ወደ መቅደስ መግባት ደግሞ ጉዳዩ የንስሐ ጉዳይ ነው ማለት ነው። ቄስ ማየት በህልም ወደ ቄስ ወደ ቤተክርስቲያን መሄድ ንስሐ ልትገቢበት የሚገባ ነው ማለት ነው መጥፎ ስለሆነ እሺ ቄስ አያለው፣ ያየሁት ነገር መጥፎ ስለሆነ ይላል። ስለዚህ ወደሽ ፈቅደሽ የገባሽበት ኃጢአት ካለ ወይም ደግሞ ደብተራ ጋ ወይም አላስፈላጊ የሆነ ቦታ የሄድሽበት ጉዳይ ከሆነ ቶሎ የመዳን ወይም ቶሎ ከመንፈሱም ሆነ ከችግሩ ለመላቀቅ የመዳን አቅምሽ በጣም ጠባብ ስለሆነ ጉዳዩን አባ ጸልዩልኝ ብሎ ጉዳዩን በዛ ማሰር ያስፈልጋል። እንደ ማግኔት ሲስበኝ አያለው ማለት የሄድሽበት ጉዳይ ነው የሄድሽበት ጉዳይ ሰውዬው ነው እንግዲህ አልሹም አንድ ሆነ ባይታወቅም አንቺ በህይወትሽ የሆነ ቦታ ሄደሻል። የሄድሽበት ጉዳይ አሁንም በአንቺ ስሜት በሄድሽበት በመንገድሽ በሀሳብ ሁሉ ይመጣልና ይሄ መተት ነው እያልሽ ስትርቄው ነው የሚያሳየው መተት ነው ብለሽ ማለትሽ። ከዛም ሰውዬ አንቺ ወደ እሱ እንድትሳቢ የመጣ ነገር ስላለ በጾም በጸሎት በስግደትና በጸበል መትጋት የሚገባሽ ነገር ነው ማለት ነው። እንግዲህ እስካሁን ድረስ ያነበብኩላችሁ በስልክ